የነበረው ምን ነበር? የሜድሮክ ስራ አስፈጻሚ ውስጥ የሚሰራ አንድ ሰው ዲነሩ ላይ ተገኝቶ ኤክስፓየር ሆነ ማለት ነው። በቃ ዲሮ የግሎባል ፕሮግራም ማዘጋጅትን ሜድሮክ ብቻው ያኔ ዳንጎት የተጀመረበት ጊዜ አንድ ነጥብ አምስት ሚሊዮን ብር ብቻውን ሳፖርት አድርጎ ስምንት ሚሊዮን ብር አካባቢ ሰው ዶሮ ግን የሚደረሰው ሚዲያ ላይ ስለሰራ ብቻ ነው። የኢትዮጵያ ቱሪዝም እና ዴቨሎፕመንት ያፈጠ ነው ፕሮሞሽን። አንድ ሰው ሄዶ ለሆነ ሰው ለአስር ሰው ይነግራል ወይ ለአምስት ሰው ይነግራል። እኔ ለምሳሌ ለጓደኛዬ ስነግረው ጓደኛዬ በጣም ስለሚያምነኝ ትረስ ስለሚያደርገኝ እኔ የምነግረውን ነገር ተሰምቶት አሁን ምስ

ዛሽ መኪና ላይ ሰው ሲያንሳ ሰዎችን እያጠበ ፎቶ ይነሳ፣ ቪዲዮ ይቀርጻል።